ሰላም ጠና ስጥልኝ፣ እንዴት ናችሁ? ወደ ቻናሌ የተካታዩ ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደናነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ አንዳንድ ተመልካቾቼ ቆጮ ስንጋግር ይነጣብናልና እንዴት እናደርግ እያላችሁ ስትጠይቁኝ ከዚህ በፊት እንደምጋግራቸው እያሳይኋችሁ ነበረ። ቆጮ ስንጋግር፣ ያው ጠፍጥፈን ላዩን ውሃ አርከፍክፈን ኮባውን ከድነን ያው መጣር ላይ ካረግ ነው በኋላ ስንገለብጥም ደግሞ አንስተን ኮባውን ውሃ በማርከፍከፍ ከዛ ኮባውን በመክደን ነው መንጋግረው። እንደዛ ሲሆን አይነጣባችሁም፣ አባችሁም እያልኩ ለአንዳንዶቻችሁ እንደሱ እያልኩ እመልስላችሁ ነበረ። ዛሬ ደግሞ እንደ መፍትሄ ደግሞ ከረዳችሁ ብዬ ደግሞ ትንሽ ለየት አድርጌ ልጋገረው አስቤ ያለው እንግዲህ እሱን ይዤላችሁ የመጣሁት። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ስላመጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ የቻናሌ ቤተሰብ ይሁኑ። እንዲሁም ደግሞ ላይክን በማድረግ ደግሞ ሁላችሁም ስራ የሰዎች ዘንድ እንዲደርስ አድርጉልኝ፣ ለእኔም ትልቅ ድጋፍ ስለሆነ ነው። ዛሬ እንደዚህ ዝንክት ያለ ቆንጆ ቆጮ ነው የምንጋግረው። በጣም ነው የሚጣፍጠው። ትወዱታላችሁ ያስባለሁ ከዚህ በፊትም ያሉትን ያው ሁላችሁም እያያችሁ እንደወደዳችሁ ትነግሩኝ ያላችሁ በጣም ነው ማመሰግነው እግዚአብሔር ይስጥልኝ። አሁን እዚህ ጋር ወደ ስራው ስንገባ ለአንድ ጊዜ የሚሆን ቆጮ ነው ይዤ የመጣውት። እርጥቡን ቆጮ ማለት ነው። እንደዚህ መጀመሪያ ፍርፍር እናደርገዋለን። እንደዚህ ፍርፍር ካረግነው በኋላ እዚ ጋ ኮረሪማ ነው እየጨመርኩበት ያለሁት። ኮረሪማ አንድ የሻይ ማንኪያ የሚያክል ጨምሬበታለሁ። ኮረሪማ ስጨምሩበት ቃናውን ቆንጆ ያደርገዋል። እንዲሁም ለማይወድ ሰው ደግሞ ሽታው ጥሩ እንዲሆነ ስለሚያደርገው ኮረሪማ ትንሽ ብጨምሩበት ቆንጆ ነው። ከዛ ትንሽ ጨውና እንዲሁም ደግሞ እዚ ጋር አንድ የሾርባ ማንኪያ የሚያክል ዘይትን የጨመርኩበት። ዘይት ስጨምሩበት ወስ ስለሚኖረው በኋላ ላይ ምንም አይነት ነጭ አይሆንም እና ያው ዘይት ስጨምሩበት ነው ቆንጆ የሚሆነው። እና አንድ የሾርባ ማንኪያ የሚያክል ዘይትን የጨመርኩበት ከዛ ውሃ እየጨመርን እሽት አድርገን እናቦከዋለን። ያው ቆጮ አንዳንድ ነገር ስለሚኖረው እንደዚህ እያነሳሳን እሱን ነው እያነሳሁለት ያለሁት ከዛ ኮባ እዚ ጋር አጥቤ አምጥቼ ሰፌድ ላይ አድርጌ ያለው ከዛ እሱ ላይ አድርገን እንጠፈጥፈዋለን ከዚህ በፊት ያው ብዙ ቆጮ ቻናል ሰርች ያለው እናንተም አይታችሁት የተለያየ ኮሜንቶችን ሰጥታችሁኛል በጣም ነው ማመሰግነው እግዚአብሔር ይስጥልኝ አሁን ደግሞ ያው ለየት ይላል ብዬ ስላሰብኩ ነው እንግዲህ እዚጋ እያሳየኋችሁ ያለሁት ከዛ አስተካክለን በደንብ አድርገን እንጠፈጥፈዋለን። ያው ከውስጡ ያለፈ ቃጫ ምንክ ስለሚኖረው ያው ሲቆረጥ ይኖረዋልና እሱን ነው እያነ ሐሳውለት ያለሁት። ይሄው እንደዚህ በደንብ አስተካክዬ እየጠፈጠፍኩት ነው። ከዛ ትንሽ እዚህ ጋር ውሃ እናደርግበታለን። ያው ቆጮ ውሃ ይወዳልና እና ከዚህ በፊት ውሃ አድርጉበት ነው ያው ምለውና ውሃ ሲደረግበት በጣም ቆንጆ ስለሚሆን ያው ዝንክትክት ያለና ጥሩ ለስላሴ ስለሚኖረው ውሃ ስታደርጉበት በጣም ቆንጆ ነው የሚሆነው ይኸው እንደዚህ ኮባውን አድርጌበት እዚህ ጋር ምጣሪ ስለሰማ ምጣሪ ላይ አድርገን ነው የምንጋግረው። ከዚህ በፊት በኦቨንም ጋግሬ አሳይቻችኋለሁ። በኦቨን የምትጋግሩ ሰዎች እንደዛው እንደዚህ ትንሽ ከፈለጋችሁ ዘይት ጨምራችሁ ብትጋግሩት እዛ ውስጥ ጥሩ ነው የሚሆንላችሁ። ይኸው እንደዚህ ካደረግነው በኋላ ከድነን የመጀመሪያውን እናበስለዋለን ይሄው በታችኛው በኩል ስለበሰለ አሁን ደግሞ እንገለብጠዋለን። እዚህ ጋር ከፍታችሁ ማድረግም ትችላላችሁ። ባታደርጉበትም ግን ዘይት ስላደረግንበት ምንም አይሆንም። ከዛ ከርነን ደግሞ ይሄንን የታችኛውን እናበስለዋለን። ይሄው ስለበሰለልኝ አሁን ደግሞ እናወጣዋለን። እንግዲህ ሁልጊዜ ላይክ አድርጉልኝ ላለው በየመሃሉ ላይክ አድርጉልኝ ማለት እንግዲህ አለብኝ መሰለኝና እንዳትረሱት ብዬ እንግዲህ ዛሬም ላይክ እንድታደርጉልኝ ላለው ያው ስራ የሰዎች ዘንድ እንዲደርስልኝ የሁላችሁ የሚያምር ቆንጆ ቆጮ የጋገርነው ይኸው እዚህ ጋ እንግዲህ ትንሽ አስቀምጬው ከአንድ ከሀያ ደቂቃ በኋላ እየተመልሻለሁ እና ብርድ ስላለ አሁን ደግሞ ቆርሼ አሳያችኋለሁ። በጣም ቆንጆ የሆነ ቆጮ ነው ይሆላችሁ። የጋገር ነው እና ወዝ አለው፣ ያው ዘይቱ ስለሚረዳው ማለት ነው። እንደዚህ አድርጋችሁ ከጋገራችሁት ምንም አይነት ነጭ አይሆንባችሁም። ይኸው በጣም ቆንጆ የሆነ ቆጮ ነው እንግዲህ የጋገር ነው እንደ ከረዳችሁ ብዬ ነው ዛሬ እንግዲህ ይሄንን ቪዲዮ የሰራሁት፣ እንጂ በጣም ብዙ ቆጮ ስለጋገርኩኝ ቻናሌ ውስጥ ያው ይሄን የጋገርኩት ትንሽ ለየት ካለ ብዬ ነው። ምጣድ ለማታገኙ ሰዎች ደግሞ በኦቨን የሰራሁት አለ፣ እሱን ብትመለከቱት እንደዛው አድርጋችሁ መጋገር ትችላላችሁ፣ ትንሽ ዘይት ጨምራችሁ እና እሱንም ካላያችሁ ብትመለከቱት ከዚህ በፊትም ደግሞ ዜብራ አርጌ ደግሞ የጋገርኩት ደግሞ እሱ ደግሞ ለአንዳንድ ለዝግጅት ደግሞ በጣም ቆንጆ ነው፣ ዝግጅትን ያሳምርልናልና እንደሱ እንደሱም አርጋችሁ ብትጋግሩት በጣም ቆንጆ ነው። የሁላችሁ በጣም የሚያምር ቆንጆ ቆጮ ነው እንግዲህ ዛሬ የጋገር ነው። ይኸው ያምር የለ በጣም ቆንጆ ነው። እኛ እንግዲህ ቆጮ በጣም ስለምንወድ ሁልጊዜ ከቤትም አይጠፋምና ይኸውላችሁ፣ እንደዚህ የሚያምር ቆንጆ ቆጮ ዛሬ ጋግር ያለሁ። እንግዲህ እናንተም እንግዲህ በዚህ መንገድ ሞክሩት። አንዳንዶቻችሁን ስለምትል፣ ይኸው ቀምሼ እያሳየኋችሁ ነው። እንግዲህ እስካሁን ከእኔ ጋራ ስለነበራችሁ እጅግ አድጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ላይክ ማድረግን አትርሱ፣ ስራዬ ሰዎች ዘንድ እንዲደርስልኝ ለእኔ የሚያው ትልቅ ድጋፍና ብርታት ስለሚሆነኝ ማለት ነው እና ሞክሩት። ትወዱታላችሁን ብዬ አስባለው። በሚቀጥለው ደግሞ በሌላ ቪዲዮ ደግሞ እመለሳለው። ስለ ሁሉም ነው ማመሰግነው እስከ ዛሬ እያበረታችሁኝ ስለሆነ ማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ይላለው። ደግሜም በሚቀጥለው እመለሳለሁ ደግሞ። ሰላም ሁኑልኝ፣ ቻው።